እያያቸው ያላችሁት ሀያ ሰላሳ ነው። አሁንም ቆይታችን እንደቀጠለ ነው። ዛሬም ፕራንክ ተደርግ ያለው በነገራችን ላይ በህብረት አለሽበት። አዎ፣ በስቱዲዮ ሀሪፍ ቆይታ ያደረግነው አሁን ደግሞ ወደ ስንት ነው ልንሄድ ነው። አዎ፣ ኤደን እንግዲህ የተለያዩ ነገሮችን ትጠይቅልናለች፣ ዋጋ ትጠይቅልናለች፣ ስንት ነው ትላለች። ምን ስንት ነው እንደምትል አናውቅም። ወደዛው ንለፍ። ስንት ነው መልካም ቆይታ ኒዮን ላይት ምንድነው? ምን አይነት ግብአቶች አሉት ዋጋቸው ደግሞ ስንት ነው የሚለውም በደንብ ነው ማሳያቸው። አብራችሁን ቆዩ። በጣም አዋጭ የሆነ ስራ ነው። ወጣቶች ቢገቡበት ሪከመንድ እንደምናደርገው ስራ ነው። በትርፍ ሰዓት መሰራት ይችላል። ቤታቸው ሆኖ መስራት ይችላሉ። ያው ደርሳል። በጣም ነው የሚያምረው። እናመሰግናለን። እነግራችኋለሁ ከሀያ ሰላሳዎች ማ ምንም ይደበቅ ነገር የለም። እንደምታውቁት እንግዲህ ዘመኑ የቴክኖሎጂ ነው። የቴክኖሎጂ ውጤቶችን ከሚጠቀሙ ቢዝነሶች መካከል ደግሞ አንዱ የኒዮን ላይት ቢዝነስ ነው። ኒዮን ላይት ምንድን ነው? ምን አይነት ግብዓቶች አሉት? ዋጋቸው ደግሞ ስንት ነው? የሚለውም በደንብ ነው ማሳያቸው። አብራችሁ ይቆዩ። እንዴት ነህ? እንኳን ደህና ቆያችሁ። በጣም ቆንጆ በረከት በቀለን ዛሬ ያገኘት እንግዲህ 20 30 ወጣቶች ስለ ኒዮን ላይት መረጃዎችን እንዲሰጥ። ምን ያክል ጊዜ ሰራክ? ሁለት አመት ነው። ኒዮን ላይት የሚሰራው የተለመደውም አክሪሊክ ላይ፣ ማይካ ትራንስፓረንት አክሪሊክ ላይ ነው። ይሄ ደግሞ በፎን ቦርድ ከአክሪሊክ አነስተ ያለው ዋጋ የሚፈልጉትን ኢሜጅ ኖሮት ኒዮ ላይቱ ደግሞ የሚጨመርበት አይነት። ይሄ ማሽን ዩቪ ፍላት ቤድ ነው የሚባለው። ዩቪ ፍላት የሆኑ ነገሮች ላይ ኤኒ ነገሮች ላይ ያትማል። እነዚህም ብቻ ሳይሆን ማለት ነው። ሰው በካሬ በ1600 ብር ዩቪ ህትመት የሚፈልጉትን ስዕል ማሰራት ይችላሉ። እነዚህ የምታያቸው ቅርጾች እና ፎንቦርዱ ደግሞ የሚቆረጠው ደግሞ ሳኛው ማሽን ላይ ነው። እሱን ላሳየሽ ይሄ ትራንስፓረንት ማይካ ነው፣ አክሪሊክ ማለት ነው። የሚሰራበት የሚደረደርበት የሚደረደሩ እሱ ላይ ነው። እነዚህ ደግሞ ትዩዎቹ ናቸው፣ ገበሮቹ ማለት ነው። ከዚ ከሌሎች ጋር አብረው ነው የሚሸጡት። ዋጋቸው ይሄና ይሄ አንድ ላይ ነው የሚሸጡት፣ በሜትር ሰባት መቶ ነው። ሌላ ኒዮኑን መስሪያን ፓወር ሰፕላይ ነው። ፓወር ሰፕላይ ከ12 ቮልት ጀምሮ አለ። በጣም አሪፍ የሚባለው ፓወር ሰፕላይ አይነት ይሄ ነው። ግን ለኒዮኑን ትንንሾቹ 12 ቮልቶች ምናምን አለው። ይህ አራት ሺህ አብረው ሰው እነዚህ ደግሞ ከተሮች ናቸው። ሲራሲራ የሚቆርጥበት በተለይ በሁለት አይነት ሼፕ ነው ያለው ና ቪ ሲሆን የሚቆረጥበት ነው በፕራይሳቸው ሶስት ሺ ማለት ነው። ከተር ደግሞ የሚገኝ ነገር ነው ሁለት መቶ ውስጥ ነው። አክሪያሊኩ እኛ ጋር በካሬ የምንሸጠው ታወር ብሎ በመፈለጊ ቅርስ ታወር ብሎ ምናምን በአስር ሚሊም ነው ይሄ ለኒዮን የሚሆነው፣ አስር ሚሊም ነው የሚባለው አክሪሊኩ ማለት ነው። በካሬ ሀያ ሺህ አምስት መቶ ሻ እሱ በሚፈልገው ዋጋ መሸጥ ይችላል። እስከ 15 ሺህ ብር ትሬኒንግ ለምሳሌ እስከ 15 ሺህ ብር በጣም ቆንጆ ትሬኒንጎች ማግኘት ይችላል። እነሱ ትሬኒንጎች ከወሰደ በኋላ እነዚህን ሎኬሽኖች ማግኘት የሚችል ከሆነ ራሱን ሶሻል ሚዲያ ላይ ፕሮሞት በማድረግ ትልቅ ቢዝነስ ሊያደርግ ይችላል ማለት ነው። በነገራችን ላይ 20 30ዎች የስልጠናው ክፍያ 15 ሺህ ብር ሲባል ከዛ ደግሞ ሙሉ ግብአቶችን ለማሟላት 10 ሺ ብር ሲባል ትንሽ የተራራቀ ገንዘብ ነው ነውና እንዳትደነግጡ ወይም ግራ እንዳይገባችሁ፣ ምክንያቱም ቢዝነሱ በደንብ ራስን እስካስተዋወቅን ድረስ ፕራክቲስ እስካደረግን ድረስ በደንብ የሚሰራበት ስለሆነ ነው አይደል? እንዳልኩሽ በዚህና ሌላ ኒዮን እዚህ ላይ ቢጨምር ወደ መመለስ የሚቻል ገንዘብ ነው፣ ትሬኒንግ የሚወስዱበትን ማለት ነው። በጣም በቀላሉ መጀመር የሚቻል ስለዚህ ቅድም የኢቢኤስ ሎጎ ስትሰሯቸ አለሁ ያ ሱ አልቋል ያስባለሁ ስትቻል በጣም ነው የሚያምረው እናመሰግናለን እንግዲህ ኒዮን ላይት በዚህ መልኩም ይሰራል ማለት ነው አይደል በጣም አሪፍ ሀያ ሰላሳዎች እንግዲህ ዛሬ አንድ እዚህ ቢዝነሱ ውስጥ ካሉ ሰዎች ጋር መጥቼ እንደዚህ አይነት ስራን አይቻለሁ ዋጋውንም ጠይቄላቸዋለሁ ቀጥዬ ደግሞ ከወጣቶች ጋር ነው ቆይታ የማደርገው አብራችሁኝ ቆዩ ወስዱ እንኳን ደህና መጣሽ። እሺ አመሰግናለሁ። በነገራችን ላይ 20 30ዎች የ28 አመት ወጣት ነው ቢዝነሱ ሲቀላቀል ደግሞ የ24 አመት ወጣት ነበር ማለት ነው። የትምህርት ዝግጅት ግን ምንድን ነው? በኢንጂነሪንግ በአርክቴክቸር ፊልድ ነው የጨረስኩት። ከዛ እንደጨረስኩኝ ወደ ኢንተሪየር እና ወደ እዚህ ስራ ገባን ማለት ነው። ኢንተሪየሩ ሞር የማስታወቂያ ስራዎችን እየፈለገ ሲመጣ፣ ሞር ትኩረታችን ወደ ማስታወቂያ ስራ እያደረግን መጣን ማለት ነው። እና አሁን ላይ ሙሉ ለሙሉ እየሰራን ያለነው የማስታወቂያ ስራዎችን ነው ማለት ነው። ዛሬ ማሳየሽ ስለ ኒዮን ላይት አሰራር ነው። እና አንድ ወጣት እዚህ ስራ ላይ መግባት ከፈለገ በትንሹ ከ15 እስከ 40 ሺህ ብር ባለው ካፒታል መጀመር የሚችለው እና በቀላሉ በትንሽ ስልጠና ወደ ስራው መግባት ይችላል። የሚያስፈልጉትን እቃዎች በመጀመሪያ የሚያስፈልገን ኤልኢዲ ነው። ኤልኢዲዎች ናቸው። እነዚህ ኤልኢዲ ናቸው በ10 ሜትር እና በ20 ሜትር ጥቅል ያለ ኤልኢዲ ያስፈልገናል። ሲልከን ቲዩብ ያስፈልገናል። አነስ ስላለ ስፋት ላለውና እንዲሁም ትላልቅ ሬንጅ እና አነስ ስላሉ ሬንጆች ማለት ነው ሲልከን ቲዩቦች በተለያየ ከለር ያስፈልገናል። የከለር አማራጮቹ እንደዚህ ጋር ባሉት መሰረት ይሆናል ማለት ነው። እና ኤልዲዎች የሚሸጡት ከሲልከን ቲዩቦች ጋር አንድ ላይ ነው። ኤልዲዎች እና ሲልከን ቲዩቦች ሁለቱን አንድ ላይ አድርገው በሜትር ከስድስት መቶ እስከ ሰባት መቶ ብር ናቸው። ለእያንዳንዳቸው ኮኔክሽን ለመስሪያ ቻምፐራዎች ያስፈልጉናል። ኤልዲ በኋላ ስንሰራው ሰየሻለሁኝ እነዚህ እንዴት እንደምንጠቀማቸው ማለት ነው። ከተሮች ያስፈልጉናል የተለያየ አገልግሎት ነው ያላቸው። ከሦስት ሺህ አምስት መቶ ይሄዳሉ ማለት ነው እንደምንሰራው ማስታወቂያ የሚለያዩ ቢሆንም ግን በብዛት የምንጠቀመው ፓወር ሰፕላይ ይሄኛው ነው። አዳፕተር ማለት ነው ኃይል መቆጣጠሪያ ይሄኛው ከ1800 ጀምሮ አለ። ከዛ ውጭ ካውያዎች ያስፈልጉናል። እነዚህን ዋይሮች እነዚህን ዋይሮች ለማገናኘት ካውያ ያስፈልገናል። ይህኛው ግሉ ገን የምንጠቀመው አንደኛ ችኛዋል ፖወር ሰፕላይ ብዙ ሰው ከተሰራ በኋላ ችኛዋ ኃይል መጨመሪያ ትመስለዋለች እና እችኛዋን ኮኔክሽን ወርታይ ዝቅ እንዳያረጋት መድፈኛ እና ከኋላ ያለው ኮኔክሽን ገመድ ተጎትቶ እንዳይወጣ በኋላ ሰብሻለሁ። እሱኛዋ እንዳትወጣ ገመድ ተጎትታ እንዳትወጣ ማያያዣ ነች ችኛዋ። ይሄኛው ግሉ ግን ከአንድ ሺህ ብር ጀምሮ ከዛ ስቲኮቹን በየጊዜው እየቀያየሩ ስቲኮቹ እስከ ሀምሳ ብር በየጊዜው የቀያየሩ ስራ ሲኖር መጠቀም ይችላሉ ማለት ነው። ይሄ ኤክስቴንሽን አር ነው። ብዙ ጊዜ ኔላይት የሚሰሩት ኢንዶር ውስጥ ነው፣ ለኢንዶር ነው እና ኢንቴሪየሩ እና ምን ኤክስቴንሽን አይሮ ትራንስፓረንት ስለሆነች ብዙ ቪዚብል ብላት ነው ለዛች፣ እና ተጠቀማለ ማለት ነው። ይህኛው በሜትር ከመቶ ብር ብር አለ። እንግዲህ ለኒዮን ላይት ቢዝነስ ለመጀመር የሚያስፈልጉትን እቃዎች ዋጋ አይተናል። ዋናው ደግሞ የቀረን አንድ አለ ሴንሲ ማሽን የሚባለው ማለት ነው። አለ ሴንሲ ማሽን ዋጋው ስንት ነው? ሴንሲ ማሽን እንደ አይነታቸው ይለያየን። ከ1 ነጥብ 5 ጀምሮ ከ1 ነጥብ 8 ሚሊዮን ይገኛል። ይሄኛው አሁን ወጣቶች ይህን ያክል ካፒታል አግኝተን ስራ መጀመር አንችልም ብለው ካሰቡ ማሽን ያላቸው ሰዎች ጋር የሄዱ ግራፊክስ እነሱ ጨርሰው ማሽን ያላቸው ሰዎች ጋር ሄደው አትሶርስ ማድረግ ይችላሉ የሚፈልጉትን ግራፊክስ የሚቀበሉትን ኦርደር አስተካክሎ ከጨረሱ በኋላ ሰዎች ጋር በካሬ ሄደው እስከነ ማይቀው አስቆርጠው መምጣት ይችላሉ ማለት ነው። እንደዛ ሲሆን ደግሞ ስንት ብር ያስፈልጋል? ከ15 እስከ 18ሺ ብር በካሬ ይቆረጣል ማለት ነው። እሱ አሁን ለኒዮን ላይት ቢዝነስ ለመጀመር ከ20 እስከ 40 ብለናል። ማሽኗን ደግሞ ለመጠቀም 15ሺ አለን። እና እንዴት ነው ወጣቶች ይህንን አቻችለው ስራ መጀመሪያ ራሳቸውን በደንብ ፕሮሞት ማድረግ ያስፈልጋል። ሶሻል ሚዲያ ላይ ስራዎቹን፣ ፎቶዎቹን ከኢንተርኔት ላይ ማግኘት ይቻላል። በዛ መንገድ ራሳቸውን በደምብ ፕሮሞት ማድረግ ይቻላል። ፕሮሞት አድርገው ስራዎችን ኦርደሮች መቀበል ከጀመሩ በኋላ የተቀበሉትን ኦርደር የዛን ሰዓት ማሰራት ይችላሉ ማለት ነው። ኦርደር ከተቀበሉ በኋላ ከዛ ወደ ወደ ማሽን ሄደው እኛ ከ15 እስከ 40 ሺህ ብር ያህል ናቸው ቋሚ እቃዎችን ይዘው ለመጀመር ነው። ከተሮቹ ቋሚ ናቸው። መበየጃውም ድሪል ምናምን ስለሚያስፈልግ እነ ቋሚ እቃዎች ይዘው ስራውን ለመጀመር ነው፣ ከ15 እስከ 40 ሺ ብር። ከዛ ውጭ ያለው ግን በካሬ ሲያስቆሩትም በየጊዜው ይለያያል። 15 ሺ ብር አለን እንጂ በየጊዜው በሚቀበሉት ወርደር ልክ ዋጋው ይለያያል። እሺ፣ አሁን ደግሞ እንዴት እንደሚሰራ ግባር ያሳይሽ እና ከዛ አንቺም ትሞክሪያለሽ። ይኸኛው ኤልኢዲ ያልኩሽ ነው፣ ኤልኢዲ ያልኩሽ ነው። ቅድም መብራት የሚያበራው ማለት ነው፣ መብራት የሚያበራው ይሄኛው ነው። ጨረሰ ማለት ነው ማጣበቂያ ያለው የራሱ የራሱ ማጣበቂያ ያለው ሰው አሁን ምን ያክል ጊዜ ይፈጃል ሰርቶ ለመጨረስ እንደ ሰው አቀባበል ይወሰናል ግን ደግሞ በደንብ ማስተር እያረጉት ሲመጡ ከ15 እስከ 30 ደቂቃ በቂ ነው እቺን የምታክል ሳይዝ ማለት ነው ስንት ብር ይሸጣል ይሄኛው ከ8000 ብር ጀምሮ ይሸጣል ይሄ ለዲኮር ቤቶች አገልግሎት የሚውል ነው ዲኮር ላይ የሚጠቀሙት ነው ከ8000 ብር ጀምሮ ይሸጣል ኦኬ ቅደም እንግዲህ ከ15 ሺህ ብር እስከ አርባ 40 ሺህ ብር ድረስ ኢንቨስት ቢያደርጉ የኒዮን ላይት ቢዝነስ ላይ መግባት ይችላሉ ብለኸኛል። እና ትርፍ ውስጥ ደግሞ ምን ያክል ይሆናል? አሁን ይሄኛውን እንዳልኩሽ ስምንት ሺህ ብር ኦልሞስት ስምንት ሺህ ብር ይሸጣል። ይሄኛውን እነሱ ለመስራት አጠቃላይ ያለው ወጪ የማይካውን ጨምሮ ኤልኢዲዎቹን ሲልከንቲቭ ኤቭሪ ነገር ጨምሮ እስከ ስድስት ሺ ብር ባለው ያልቃል። ያ ማለት ለአንድ ዲኮር ቤት ይሄኛውን ሲሸጡት ኔት ሁለት ሺ ብር ትርፍ ይኖረዋል ማለት ነው። ኦርደሮቹ እየበዙ ሲመጡ ሁለት ሶስት የታዘዙ ሲመጡ በዛ ልክ ትርፍ ነው እየጨመረ ይመጣል ማለት ነው። ስለዚህ አሁን ደግሞ ኮኔክሽኖቹን ወደዚህ ያሉትን ሌሎች ኮኔክሽን እንዴት እንደሚሰራ ፖዘቲቭ ኔጌቲቭ አላቸው ማለት ነው። ከዚያ ይሄኛው ኮኔክሽን መስሪያ ነው። በዚህ ኮኔክሽን መስሪያ እዚያው እንድናበራው ነው። እዚህ ጋር ሲናኦ ይቀረናል። ጨረስን። ስለዚያ ኮኔክሽን ጨረስን ማለት ነው። ኮንግራትስ እያልናቸው ኮንግራትስ፣ እየበራ ነው። አሁን የሚቀረን ሲልከንቲ ቡን ላዩ ላይ ማንጠፍ ነው ማለት ነው ይመስላል ማለት ነው። በአጠቃላይ ይሄ ስራ በጣም በዚህ ሰዓት ላይ በፈላጊ የሆነ ስራ ነው፣ በጣም አዋጭ የሆነ ስራ ነው። ወጣቶች ቢገቡበት ሪኮመንድ የምናደርገው ስራ ነው። በትርፍ ሰዓት መሰራት ይችላል፣ ቤታቸው ሆኖ መስራት ይችላሉ። በጣም በትንሽ በአሁኑ ሰዓት ላይ ከ15 እስከ 40 ሺ ብር ማለት በጣም በትንሽ ካፒታል መነሳት የሚችሉበት በጣም አዋጭ የሆነ ስራ ነው። የእነሱን ትንሽ ክሬቲቪቲ እና የተወሰነ ጊዜያቸውን መስጠት ብቻ ነው የሚፈልገው። ከዛ በኋላ በደንብ ስራው እያደገ መምጣት የሚችል ስራ ነው። ድክመ እንዳደርጋለሁ ማለት ነው። እሺ በጣም ነው ማመሰግነ። ሀያ ሰላሳዎች እንዳያችሁት እንግዲህ የኒዮን ላይት ቢዝነስን ለመቀላቀል ከ15 ሺህ ብር እስከ 40 ሺህ ብር ድረስ ካፒታልን ይዛችሁ ብትነሱ ቢዝነስ ውስጥ በደንብ መቀላቀል ትችላላችሁ። ከዚያም ደግሞ ራሳችሁን በደንብ ፕሮሞት እያደረጋችሁ የራሳችሁን ፈጠራ እያከላችሁ ስራችሁን ማስፋት ትችላላችሁ ማለት ነው። የዚህ ሳምንት የስንት ነው ዝግጅታችን የተመለከታችሁትን ይመስል ነበር። ሳምንት ደግሞ በሌላ በአዲስ ቢዝነስ እና ሌሎች ዋጋ ጥያቄዎችን ይዘን እንጠብቃችኋለን። መልካም ጊዜ